ለተከታዮቹ ደቂቃዎች ከናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰማ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከእኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ከነዚህ መካከል ከሀገር ውስጥ የተለያዩ ስፖርታዊ ጉዳዮችን እናርሳለን ከኢትዮጵያ ፕሪምየር ሊግ ጋር በተያያዘ፣ እንዲሁ ወደ ውጭ ደግሞ እናልፍና ትልልቆቹ የአውሮፓ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮች አሁንም መነሳታቸውን እየቀጠሉ ይገኛሉ። እነሱን ስፖርታዊ ጉዳዮች ወደ እናንተ እያደረሰን ቆይታን እናደርጋለን። ፎአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ በአክብሮት ጋር በስኩኝ ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁ ይቆዩ። የሀገር ውስጥ ጉዳዮቻችንን በማስቀደምን ጀምር በኢትዮጵያ ፕሪምየር ሊግ የመጨረሻ ሳምንት መርሃ ግብር ኢትዮጵያ ቡና ከአምናው ሻምፒዮን ኢትዮጵያ ንግድ ባንክ ጋር ያደረጉትን ጨዋታ ሁለት ለሁለት በሆናቸው ውጤት አጠናቀዋል። የቡናማዎቹን ግብ ወልደ አማኑኤል ጌቱ ና እስራኤል ሸጎሌ ሲያስቆጥሩ ለንግድ ባንክ ደግሞ ኪቲካ ጂማ ና ዮሐንስ ኪዳኔ ናቸው ከመረብ ጋር ማሳረፍ የቻሉት ኢትዮጵያ ቡና በሊጉ 60 ነጥቦችን ሰብስቦ ሁለተኛ ደረጃን በመያዝ የውድድር አመቱን አጠናቋል። የኢትዮጵያ ንግድ ባንክ በበኩሉ በውድድር አመቱ 44 ነጥቦችን በመሰብሰብ አስረኛ ደረጃ ላይ የተቀመጠ ቡድን ሆኗል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ሊቨርፑልን የተመለከተ መረጃን በማስቀደምን ጀምር። ሊቨርፑል የፊት መስመር ተጫዋች ወይም አጥቂ እያስፈርማል ተብሎ ይጠበቃል። የማርሴ ሳዶ ክለብ ሊቨርፑል በቀጣይ የፊት መስመር አጥቂ ማስፈረም እንደሚፈልጉ ነው ዘገባዎች የሚያሳዩት። ክለቡ ሶስት ዓመታትን በቡድኑ አሳልፎ ራሱን በሚገባው ልክ ማሳየት ካልቻለው ዳርዊን ኑኔስ ጋር ለመለየት እጅጉን ተቃርበዋል። በተደጋጋሚ ጉዳያት ምክንያት ለቡድኑ በቂ ግልጋሎት ያልሰጠው ሌላኛው የፊት አጥቂ የሆነው ዲዬጎ ዦታ በበኩሉ ባለፈው ዓመት ግብ ማስቆጠር ሲቸገርም ታይቷል። አዲሱ ፈራሚ ፍሎሪያን ቨርትስ የቡድኑ የፊት መስመርን የሚያጠናክር እንደሆነ ቢጠበቅም ሊቨርፑል ግን ተጫዋቹን በአስር ቁጥር ቦታ ለመጠቀም ማሰባቸው እየተነገረ ነው። ይህንን ተከትሎ ሊቨርፑል የሊግ ተፎካካሪነታቸውን ለማስቀጠል በቂ ጎል አስቆጣሪ የፊት አጥቂም ያስፈልጋቸዋል። በሌላ በኩል ሉዊስ ዲያዝ ባለፈው ዓመትም የፊት መስመር ቦታ ተሰልፎ ጥሩ ግልጋሎትን የመስጠት ብቃት ቢያሳየም ሊቨርፑል ግን የተሻለ ነገር የሚሰራ ተጫዋች እንደሚፈልጉ የሚያሳዩ ሪፖርቶች ናቸው አሁን ላይ እየበጡም የሚገኙት። ጃሬል ኳንሳህ ባየር ሌቨርኩዘንን ሊቀላቀል ነው። የጀርመን ቡንደስሊጋው ክለብ ባየር ሌቨርኩዘን የሊቨርፑሉን የተከላካይ ስፍራ ተጫዋች ጃሬል ኳንሳህን ለማስፈረም ከስምምነት ደርሰዋል። ባየር ሌቨርኩዘን ተጫዋቹን 40 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ለማስፈረም ከሊቨርፑል ጋር መስማማታቸው ይፋ ተደርጓል። ሊቨርፑል በተጫዋቹ ኮንትራት ውስጥም መልሶ መግዛት የሚያስችላቸውን አንቀጾች ማካተታቸውን የተነገረው የ22 ዓመቱ ተከላካይ ጃሬል ኳንሳህ በሚቀጥለው የውድድር ዓመት ተጨማሪ የጨዋ ሰዓት እንደሚፈልግ ማሳወቁ ነው የተገለጸው። ጀረሚ ፍሬምፖንግ ስለ ፍሎሪያን ቬርትስ ይናገራል በጣም ትረስቻ ያለው በሊቨርፑል ለመጫወት በጣም ጓጉቻ ያለውና እርግጥ ነው ፍሎሪያን ቬርትስ ጥሩ ጓደኛዬ ነው እሱም ይመጣል ያ ደግሞ የበለጣ አስደሳች ያደርገባል ስለዚህ አዎ እኔ ለዚያ ዝግጁ ነኝ ጨዋታዎች እስኪ ጀምሩ ድረስም መጠበቅ አልቻልኩም ሲልም ነው የተናገረው ጀረሚ ፍሬምፖንግ ከአርኔስ ሎት ጋር ስለመነጋገሩ ም እንዲሁ ይናገራል በሊቨርፑል በጣም እንደሚፈልገኝ ና ከቡድኑ ጋር በጥሩ ሁኔታ እንደምግባባ ነግሮኛል እናም ደግሞ አርኔስ ሎት እንደሚፈልግ ስት ስትሰማ እናም ከዛ ለሊቨርፑል መጫወት ክብር ብቻ እንደሆነ ታውቃለ። እንዴት ሻት አትልም? ሲልም ነው ጀረሚ ፍሪምፖንግ የተናገረው። ሊቨርፑል ለማርክ ጉሂ ጠንካራ ተፎካካሪዎች ናቸው በተለይ ጃሬል ኳንሳህን ከሸጡ በኋላም ጥያቄ ሊያቀርቡ ይችላሉ ተብሏል። ነገር ግን ብቸኛው እንቅፋትም የሆነው የኢብራሂማ ኮናቴና የቨርጅል ቫንዳይክ በክለቡ መኖር ነው። ማርክ ጉሂ ሲመጣ በቋሚነት መጫወት ይፈልጋል። አሁን ላይ ደግሞ በሊቨርፑል ቤት በቋሚነት እየተሰለፉ የሚገኙት ኢብራሂማ ኮናቴና ቨርጅል ቫንዳይክ ናቸው። ይህም እንግዲህ ተጫዋቹን ምናልባት ላይመጣ እንቅፋት ሊሆን ይችላል የሚሉ መረጃዎች ናቸው እየወጡ የሚገኙት። ባየር ሚኒክ የሊቨርፑሉን የግራ መስመር አጥቂ ልዊስ ዲያዝን ለማስፈረም ፉክክር ውስጥ መግባታቸውንም ቢልድ የተባለው የመረጃ ምንጭ እያወጣ ይገኛል። ባየር ሚኒክ ትላንትና ከሁለት ተጫዋቾች ጋር ስሙ ተያይዟል። አንደኛው የሊቨርፑሉ ልዊስ ዲያዝ ነው። ሌላኛው የአርሰናሉ ጋብሪኤል ማርቲኔሊ እንደሆነ ይታወቃል። በዚሁ የአርሰናል ጉዳዮችን እንመልከት። ባየር ሚኒክ ጋብሪኤል ማርቲኔሊንም ከአርሰናል ለማስፈረም እየተነጋገረ እንደሆነ መረጃዎች እየወጡ ነው። ባየር ሚኒክ የቦሪሲያ ዶርትመንዱን አጥቂ ጄሚ ባይኖ ጌቴንሰን፣ የኤሲ ሚላኑን ራፋኤል ሊያውን፣ የፓሪስ ሳን ጀርሜኑን አጥቂ ብራድሊ ባርኮላን፣ የሊቨርፑሉን ኮሎምቢያዊ አጥቂ ሉዊስ ዲያዘን፣ የሊቨርፑሉን ሆላንዳዊ አጥቂ ኮዲ ጋክፖን እና አሁን ደግሞ የአርሰናሉን አጥቂ ጋብሪኤል ማርቲኔሊን በክረምቱ ኢላማ እንዳደረጉ እየተነገረ ነው። በዚህ ክረምት የሊሮይ ሳኔ መልቀቅን ተከትሎ ባቫሪያኖቹ ባለፈው የውድድር ዘመን ለቻምፒየንስ ሊግ ዋንጫ በደንብ መፎካከር ያልቻለውን ቡድናቸውን ለማሻሻል እንደ ሱፐር የክንፍ መስመር ተጫዋችን ማስፈረም እንደሚፈልጉ የሚያሳዩ ሪፖርቶች እየወጡ ነው እና ከእነዚህ ተጫዋቾች ጋር በሙሉ ስማቸው እየተነሳ ይገኛል። በአሰልጣኝ ሚካኤል አርቴታ የሚመራው አርሰናል በዚህ ክረምት ለማስፈረም ቅድሜ የሚሰጣቸው አጥቂ መሆኑ በግልጽ የሚታወቅ ነው። አርሰናል በአሁኑ ሰዓት ለማስፈረም ኢላማ አድርጎ የሚገኘው ቤንጃሚን ሼስኮና ቪክተር ዮከርሽን እንደሆነ መረጃዎች ያሳያሉ። አርሰናል ከሁለቱ አጥቂዎች የትኛውን ተጫዋች ቢያስፈርሙ የቡድኑን የማጥቃት አቅም ከፍ ያደርገዋል ተብሎ ይጠበቃል። ባለፉት ሶስት ዓመታት በሊጉ ሁለተኛ ደረጃን በመያዝ ላጠናቀቀው አርሰናል አጥቂ ችግሩን መቅረፍም የዋንጫ ህልሙን እንዲያሳካ ያግዘዋል በሚል ተስፋ ተደርጓል። አርሰናሎች እንግዲህ የትኛውን የአጥቂ መስመር ተጫዋች እንደሚያስፈርሙ እስካሁን ባይወስኑም እንግዲህ ወጣ ገባዎችን እየሰማን እንገኛለን። አንዴ ቤንጃሚን ሼስኮን ለማስፈረም ነው በትልቁ የሚፈልጉት የሚሉ መረጃዎች ይወጣሉ። አሁን ላይ ደግሞ ወደ ቪክተር ዮከር ሽም ሊያደሉ የሚችሉበት እድል እንዳለ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ና አርሰናል በቀጣይ የትኛውን አጥቂ ያስፈርማል እስካሁን ምንም እልባት ያገኘ ጉዳይ አይደለም። አርሰናል ከዛ በተጨማሪ በዩሬል ሀቶ ዝውውር ላይም ከወኪሎቹ ጋር ጥሩ ንግግሮችን አድርጓል የሚል መረጃ እየወጣ ነው። ቨርሳታይል የሚባል የተከላካይ ስፍራ ተጫዋች ነው። በመሀል ተከላካይነት እንዲሁ ደግሞ በግራና በቀኝም የተከላካይነት ቦታ ላይ መጫወት የሚችል አይነት ተጫዋች ነው። ና ይህንን ተጫዋች ለማስፈረም አርሰናሎች ፍላጎት አላቸው። አርሰናል የ24 ዓመቱን የሪያል ማድሪድ የክንፍ መስመር ተጫዋች ሮድሪጎንም ለማስፈረም እያደረገ ያለው ሙከራ በብራዚላዊው ተጫዋች ዓመታዊ 10.2 ሚሊየን ፓውንድ የደሞዝ ጥያቄ ምክንያት እንቅፋት ገጥሞታል የሚል መረጃም ጭምር እንዲሁ ሰምተናል። ቶማስ ፓርቲን በተመለከተ እስካሁን የመጨረሻ ውሳኔ አልተሰጠም፣ እናም ንግግሮች ሙሉ በሙሉ አልተጠናቀቁም። ስምምነት ላይም የሚደርሱበት እድል ሊኖር እንደሚችል ይነገራል። በእርግጥ አሁን ባለው ሁኔታ የመልቀቁ ነገር እየተነገረ ነው፣ ነገር ግን ይህ በፍጥነት ሊለወጥ ይችላል የሚል መረጃን ቻርልስ ዋትስ ይፋ አድርጓል። ኢታን ንዋኔሪ ከአርሰናል አዲስ ኮንትራት ለመፈራረም በሂደት ላይ ነው ተብሏል። ኢታን ንዋኔሪ እንግዲህ አሁን ላይ በአርሰናል ኮንትራት ይፈርማል ተብሎ ነው የሚጠበቀው። እንዲሁ አሌክስ ኢዎቢም ይናገራል የአርሰናል ተጫዋቾችን ማስፈረም እንወዳለን ምናልባት ሌላ እናስፈርማለን ሲል ነው አሌክስ ኢዎቢ የተናገረው። ፉልሃም ነው የሚገኘው ከዚህ በፊት የአርሰናል ተጫዋች እንደነበር ይታወሳል። ባለፈው የዝውውር መስኮት ደግሞ እንዲሁም ስሚዝሮን ማስፈረማቸው ይታወሳል። ከዛ በተጨማሪ ደግሞ ሪስ ኔልሰንንም በውልሰት መውሰዳቸው ይታወሳል እና አሁንም ከነዚህ ቡድን ተጫዋች ማስፈረም እንፈልጋለን ከአርሰናል ሲልም ጭምር ነው የተናገረው። ማንቸስተር ዩናይትድን እንመልከት። ማንቸስተር ዩናይትድ በተጠናቀቀው የውድድር አመት በሊጉ ያስቆጠራቸው ግቦች 44 ሲሆኑ በአንድ አመት ውስጥ የተመዘገበ ዝቅተኛው የጎል ቁጥር ነው። ባለፉት ሁለት ዓመታት ቡርኑን የተቀላቀሉት ራስመስ ወይለንድና ጆሽዋ ዘርክሲ በሊጉ በጋራ ማስቆጠር የቻሉት ሰባት ጎሎችን ነው። ለሁለቱ ተጫዋቾች 100 ሚሊዮን ፓውንድ ያወጣው ማንቸስተር ዩናይትድ አሁንም በድጋሚ አጥቂ ለመመልከት ወደ ገበያው ወጥተዋል። የፍራንክፈርቱን ሁጎ ኤኬቴኬንና ቪክተር ዮከርሽን ማንቸስተር ዩናይትዶች የሚመለከት ቢሆንም በቀጣይ ለ10 ቁጥር ተጫዋችን ግን ቀድሚያ ይሰጣሉ ተብሎ ነው የሚነገረው። በቀጣይ የብሬንፈርዱን ብሪያኒምቤሞን ማቲያስ ኩኝህን በማስከተል የማንቸስተር ዩናይትድ ሁለተኛ ፈራሚ እንደሚሆን ይጠበቃል። ዩናይትዶች የዝውውር መስኮቱን ተፈጥሮ ቢያጥቂ ሳያስፈረሙ ካጠናቀቁ ቡድኑ ክፍተት ይኖረዋል የሚል ሀሳብ እንዳላቸው ጭምር ነው እየተገለጸም የሚገኘው። ጆዜ ሞሪኒዮ የማንቸስተር ዩናይትዱን ተጫዋች ጄደን ሳንቾን ለማስፈረም ፍላጎት እንዳለው ተዘግበዋል። በተጨማሪም ሁለት የአውሮፓ ታላላቅ ክለቦች በዚህ ተጫዋች ላይ ፍላጎት አሳይተዋል የሚል መረጃ ነው የወጣው። እንደ ያጊዝ ዘገባ ከሆነ ጋዜጠኛ ነው ይሰው ፌነርባቼ ለሳንቾ ውሎችን ለማቅረብ ሁኔታዎችን መርምሯል። በሌላ በኩል የናፖሊ ፍላጎት በተጫዋቹ ከፍተኛ ደሞዝ ምክንያት እንቅፋትም ገጥሞታል። ሳንቾ ደሞዙን መቀነስ ካልፈለገ የናፖሊ ዝውውር ላይፈጸም ይችላል። በሌላ በኩል ዩቬንቱስ ለሳንቾ ውልም ለመደራደር ከዩናይትድ ጋር ውይይት ጀምረዋል። ይህ በእንዲህ እንዳለ ማንቸስተር ዩናይትድ ለሳንቾ ወደ 21.3 ሚሊዮን ፓውንድ የሚጠጋ የዝውውር ክፍያም ጠይቋል። ነገር ግን የሳንቾ 300 ሺህ ፓውንድ ሳምንታዊ ደሞዝም ለብዙ ክለቦች ፈተና ሆኗል የሚል መረጃ ነው የወጣው። የጣሊያኑ ክለብ ኮሞ ለብራዚላዊው የቀይ መስመር አጥቂ ለአንቶኒ ሳንቶስ ዝውውር ለማንቸስተር ዩናይትድ ከ40 ሚሊዮን ዩሮ በላይ የማቅረብ ፍላጎት አላቸው ብለዋል። የስፔኑ ሚዲያ ፌጂያስ ፉትቦል ነው ይህንን መረጃ አጋረው። ከቀናት በፊት አንቶኒ ዶስ ሳንቶስ ወደ እንግዲህ ኮሞ ማቅናት ቅድሚያ የሚሰጠው ጉዳይ አይደለም የሚሉ ሪፖርቶችም ሲወጡ እንደነበር የምናስታውሰው ነው። ብራዚላዊው የማንቸስተር ዩናይትድ የቀይ መስመር አጥቂ ለማንቸስተር ዩናይትድ የበላይ ኃላፊዎችም እሱ መሄድና የማምራትም ፍላጎት ያለው ወደ ሪያል ቤቲስ እንደሆነ ብቻ አሳውቋቸዋል። አንቶኒ ሳንቶስ ቅድሚያ የሚሰጠው ጉዳይ የስፔኑ ክለብ ሪያል ቤቲስን ብቻ መቀላቀል እንደሆነ ነው ሙንዶ ዲፖርቲቮ መረጃውን ያጋራው። ዩናይትዶች በቀጣዮቹ ጥቂት ቀናት ውስጥ ከብሬንትፈርድ ባለስልጣናት ጋር በብሪያኒን ቤሞ የዝውውር ሂሳብ ዙሪያ ከስምምነት ይደርሱ እንደሆነ ይታያል። ዩናይትድ ተጫዋቹን ለማስፈረም ከአስር ቀናት በፊት ያቀረበው የመጀመሪያ ጥያቄ ውድቅ መደረጉ አይዘነጋም። ሆኖም ግን አሁን ላይ የሁለቱ ክለቦች ዝውውር በዝውውሩ ዙሪያ ከስምምነት ለመድረስ የሚደረጉት ንግግሮች ቀጥለዋል ተብሏል። ማንቸስተር ዩናይትዶች የ18 ዓመቱን የዲየጎ ሊዮንን ዝውውር በሚቀጥለው ወር በይፋ ያጠናቀቃሉ። የማንቸስተር ዩናይትድም እቅድ በክረምቱ ተጫዋቹን በደንብ ከገመገመ በኋላ በአሜሪካ የሚደረገውን ፕሪምየር ሊግ ሰመር ሲሪየስ ላይ ተጫዋቹን የቡድን ስብስብ ውስጥ ማካተት እንደሆነ ነው የተገለጸው። ማንቸስተር ዩናይትዶች አሁንም ቢሆን የካሪንግተን ምሩቁን ኮቢ ማይኖን በኦልትራፎርድ ማቆየት ይፈልጋሉ። ሆኖም ግን በአንዳንድ ነገሮች ዙሪያ ከስምምነት አለመድረስ ይህንን የኮንትራት ማራዘሚያ ውለም በፍጥነት እንዳይፈረም ምክንያት ሆኖባቸዋል። ሆኖም ግን ማንቸስተር ዩናይትዶች የተጫዋቹን የወደፊት ቆይታ በማንቸስተር ዩናይትድ ለማድረግም ጥረቱን አጠናክሮ በመቀጠል ላይ ሲሆን ተጫዋቹንም የረጅም ጊዜ ውል ማስፈረም ነው የሚፈልጉት። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም በበኩላቸው ማንቸስተር ዩናይትድ ለኮቢ ማይኖ ካሰ ለመበለት የወደፊት እቅድ ጋር ምንም አይነት ተቃርኖ የላቸውም የሚል መረጃን ማርኮ አልካራዝ እያጋራ ይገኛል። ዩናይትዶች በፓልሜ ራሱ የመሀል ሜዳ ተጫዋች ሪቻርድ ሪዮስ ላይም ከፍተኛ ፍላጎት አላቸው። ይህ በሚቀጥሉት ቀናት ደግሞ ውስጥ ልንመለከታቸው ከሚገቡ ሁነቶች መካከል አንደኛው ነው ሲል አልፍሬዶ ፔዱላ እና ሚኪ ሮቢ መረጃውን አጋርተዋል። ማንቸስተር ሲቲን ደግሞ እንመልከት። ሲቲ ውስጥ መቆየት እፈልጋለሁ ብሏል ጆን ስቶንስ። እንግሊዛዊው የተከላካይ ስፍራ ተጫዋች የሆነው ጆን ስቶንስ በቀጣይ በማንቸስተር ሲቲ ቤት መቆየት እንደሚፈልግ ተናግሯል። እዚህ ነኝ፣ ማንቸስተር ሲቲ ውስጥ መቆየት እፈልጋለሁ ያለው ተጫዋቹም እዚህ ያለሁት ቡድኑን ለመርዳት ነው ሲልም ተደምጧል። አክሎም አሁን ላይ ሙሉ ለሙሉ ብቁነኝ በመመለሴን በጣም ደስተኛ ነኝ፣ ጉዳቱ ከባድ ነበር በማለትም የተናገረው በማንቸስተር ሲቲ አስረኛው የውድድር ዓመቱ ላይ የሚገኘው ጆን ስቶንስ ባለፈው ዓመት ባጋጠመው ጉዳት ምክንያት በቂ ግልጋሎትም አልሰጠም። ተጫዋቹ በዚህ ምክንያት በተጠናቀቀው የውድድር ዓመት በሁሉም ውድድሮች 13 ጨዋታዎች ነው ማድረግ የቻለው። ደቡብ አሜሪካን ማሰልጠን እፈልጋለሁ ብለዋል፣ ፔፕ ጓርዲዮላ። ስፔናዊው የማንቸስተር ሲቲ አሰልጣኝ የሆነው ፔፕ ጓርዲዮላ አንድ ቀን በደቡብ አሜሪካ የማሰልጠን ፍላጎት እንዳለውን የገለጸው ፔፕ ጓርዲዮላ የደቡብ አሜሪካ ቡድኖችና ደጋፊዎች በክለቦች የዓለም ዋንጫ ውድድር ያሳዩት የተለየ የእግር ኳስ ፍቅር ይህንን እንዳሳሰባቸው ይገልጻሉ። አሰልጣኙ የብራዚልና የአርጀንቲና ክለቦች እንዲሁም ተጓዥ ደጋፊዎቻቸው ለውድድሩ ያመጡትን ድምቀት አድንቀዋል። የደቡብ አሜሪካ ክለብን ለማሰልጠን ስለመሄዳቸው የተነሳላቸው ጓርዲዮላ ለምን አይሆንም ሲሉ ነው ምላሻቸውን የሰጡት። የቸልሲን ጉዳዮች እናንሳ። ቸልሲዎች በዚህ የዝውውር መስኮት የኤሲ ሚላኑን ግብ ጠባቂ ማይክ ሜኞን ለማስፈረም አይፈልጉም፣ ስምምነቱ ከዚህ በኋላ የሚፈጸምም አይደለም ሲል ነው ፋብሪዚዮ ሮማኖ የገለጸው። ምናልባት ሌሎች ግብ ጠባቂዎች ላይ ትኩረት ሊያደርጉ እንደሚችሉ ተነግሯል። የፈረንሳዩ ታማኝ ሌኪፕ እንደዘገበው ቸልሲዎች ኮሎ ሞኦኒን በክረምቱ ለማስፈረምም ከፓሪሰን ጀርሜን ጋር ድርድር ጀምረ ባለሚል ሪፖርትም እንዲሁም እየወጣ ይገኛል። ቸልሲዎች ሁጎ ኤኪቲኬን ጨምሮ ሌሎችንም አጥቂዎች እየተከታተለ ነው ሲል ፋብሪሲዮ ሮማኖ ዘግቧል። ቸልሲና ባየርን ጄሚ ባይኖ ጌቲንስን ለማዛወርም እየተፎካከሩ እንደሆነ የሚያሳዩ ሪፖርቶችን ክሪስቲያን ፉልክ ይፋ አድርጓል። ሪያል ማድሪድን እንመልከት። ጁድ ቤሊንግሃም ከዓለም ክለቦች ዋንጫ በኋላ ቀዶ ጥገና ያከናውናል እናም ለሶስት ወራት ከሜዳ ውጭ ይሆናል የሚል መረጃን ዲያርዮ አስ አጋርቷል። ሪያል ማድሪድ ሙሉ በሙሉ ለፍሬዴሪኮ ቫልቬርዴ መተማመን አላቸው። ቡድኑ እርሱ ላይ ትልቅ እምነትም ተጥሎበታል። የቡድኑ የወደፊት ምርጡ ማንበል ተደርጎም ይወሰዳል። የሪያል ማድሪድ የወደፊት አንበል ተደርጎም የሚወሰደው ፌዴ ፍጹም ቅጣት ምት በመሳቱ ምክንያት በክለቡ ምንም አይነት ጥላቻ አልተደረገበትም ነው ያለው። ስለ ዴን ሀውችሰን እንዲሁ ደግሞ ትሬንት አሌክዛንደር አርኖልድ ፊልመ ምን ትላለ? ተብሎም ተጠይቆ ነበር። የባርሴሎና የቀድሞ ተጫዋች ዴኮ ጥሩ ፊልማ ይመስለኛል። ዴን ሀውችሰን ድንቅ ተከላካይ ነው፣ እንዲሁ ደግሞ ትሬንትም ጥሩ የሚባል ፉልባክ ነው። ለቡድን ወሳኝ ናቸው ሲለምን የተናገረው። ቡድኑ አሁንም በአንቾሎቲ ያጫወቱ ውስጥ እንዳለ ስትናገር ነበር እና ምን ማለት ፈልግህ ነበር ተብሎ ተጠይቆ ነበር። ቲቦ ኩርቷ አዎ፣ በቡድናችን ውስጥ በካርሎ አንቾሎቲ ሳቤ ውስጥ እንዳለን ተናግሬ ያለው፣ ያ ማለት ግን እየወቀስኩኝ አይደለም። ያና ጩኸት በአራት አመት ውስጥ ብዙ ዋንጫዎችን አሸንፈንበታል። ነገር ግን አሁን ላይ የተለየ መንገድ መከተል ጉዞ ላይ ነን። የጨዋታ ተፈጥሮ በበፊት መንገድ አይኖርም፣ አይሆንምም። አሁን ያለንበት ሲስተም በጊዜ አዳብት ማድረግ እንደሚያስፈልግ ለመናገር ነው የጠቀስኩት ሲልም ነው ቲቦ ኩርቷ የተናገረው ከዣቪ ጋር በመሀል ተከላካይነት መጫወት እንደምትችል ነገር ግን ሚድፊልድ ላይ ጥሩ እንደሆንክ ተነጋግራችኋለሁ ተብሎ የጠየቀው ደግሞ ቹዋሜኒ ነው። በጭራሽ አልተነጋገርንም። እኔ እዚ ያለሁት ቡድኑን ለመርዳት ነው። በአሰልጣኝ የመሀል ተከላካይ ሆኜ እንድጫወት ከጠየቅኩኝ አልቃወምም፣ ያለምንም ችግር የማደርገው ነው ሲል ቹሜኒ ተናግሯል። እግር ኳስ የአሜሪካ ቁጥር አንድ ስፖርት ይሆናል ብሏል። ጃኒ ኢንፋንቲኖ የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ በእግር ኳስ በአሜሪካ በቅርብ ዓመታት ውስጥም ቁጥር አንድ ተወዳጅ ስፖርት እንደሚሆን ተናግረዋል። ፕሬዝዳንቱ አያይዞም በሊጉ የመውረድና ማደግ ሕግም የሚተገበር ጠይቀው ስፖርቱ ተወዳጅ እንዲሆን ይረዳዋል በማለትም ገልጸባል። እግር ኳስ በአሜሪካ ቁጥር አንድ ስፖርት የመሆን አቅም አለው ሲሉ ፊፋም ለዚህ ግብም እንደሚሰራ ፕሬዝዳንት ኢንፋንቲኖ ተናግረዋል። በጥቂት ቀናት የአሜሪካ ሊግም ከዓለም ምርጥ ሊጎች አንዱ ይሆናል ያሉት ፕሬዝደንቱ ለምን እንደሆነ መናገር ይችላለሁ፣ ምክንያቱም እኔ አሁን ላይ እዚህ ነኝ፣ ሲሉም የተናገሩት ስለ ክለቦች የዓለም ዋንጫ ያነሱት ጂያኒ ኢንፋንቲኖ ውድድሩ ተጫዋቾች ወደውታል ሲሉም የተናገሩት። የጣሊያን ሴሪኤ ህጉን ሊያሻሽል ነው። የጣሊያን ሴሪኤ በተጫዋቾች ኮንትራት ጊዜ ዙሪያ ያለውን ህግ ለማሻሻል ማሰቡን የሀገሪቱ መገናኛ ብዙኃን ዘግበዋል። ሊጉ ክለቦችም ተጫዋቾች እንግዲህ ሲገዙት በአምስት ዓመታት ብቻ ውል እንዲፈራረሙ ያስገድድ የነበረውን ህግ ወደ ስምንት ዓመታት ለማስገደድ ማሰቡ ተገልጿል። አዲስ ህግ የሚጸድቅ ከሆነ የሊጉ ክለቦች በፋይናንሻል ፌር ፕሌይ አደጋዎች በመቀነስ ትልቅ እገዛን የሚያደርግላቸው እንደሆኑ ተነግሯል። በአዲስ ህግ ክለቦች እንግዲህ የተጫዋቾችን የዝውውር ሂሳብ ለረጅም ጊዜም በመክፈል ሌሎች ተጫዋቾችን ማስፈረሚያ ቦታ እንደሚያገኙ ተነግሯል። የአውሮፓ እግር ኳስ ማህበር አሁንም የክለቦችን ኮንትራት ስምምነት ለአምስት ዓመታትም ብቻ መዝገቡን እንደሚቀጥል ነው እየተገለጸም የሚገኘው። ሪያል ኦቪዬዶ ወደ ላሊጋው አድገዋል የስፔኑ ክለብ ሪያል ኦቪዬዶ በጥሎ ማለፍ ጨዋታ ፍጻሜ ጨዋታ እንግዲህ ሚራንዴዝን ምድምር ውጤት 3 ለ2 በማሸነፍ ነው ወደ ላሊጋ ማለፋቸውን ያረጋገጡት ሪያል ኦቪዬዶ ከ24 አመታት በኋላ ለመጀመሪያ ጊዜ ወደ ስፔን ላሊጋ ማደግ ችለዋል ይህ ቀድሞ የአርሰናል አማካይ ሳንቲካ ዞርላ በወሳኝ ቀጽበትም ጎል በማስቆጠር ቡድኑን ለአመታት በኋላ እንግዲህ ላሊጋ እንዲያድግም ረድቶታል። ሳንቲ ካዞርላ የልጅነት ክለቡን ከአመታት በፊት አስቸጋሪ ሁኔታ ውስጥ ሲገባ የክለቡን ድርሻ በመግዛት የታደገው የቀድሞ ተጫዋቹ አንዱ ነው። አሁን ላይ የአርባ አመቱ ስፔናዊ ሳንቲ ካዞርላ ቡድኑን ከሁለት አመታት በፊት በመቀላቀል ለላሊጋው አብቅቶታል። ካዞርላ ክለቡን ሲቀላቀል ጥሩ ክፍያ ቢቀርብለትም ውድቅ በማድረግ በስፔን ህግ የሚፈቀደውን አነስተኛ ክፍያ በአመት 90 ሺህ ዩሮ እንደሚቀበል ተነግሯል። በተጨማሪም ከሚሸጡ ማሊያዎችም 10 በመቶውን የክለቡ አካዳሚዎችን ለማሳደግም እንደሚያበረክት ጭምር ነው እየተነገረም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለመስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት ምሮት የምመኘው